ጌታ መንፈስ ቅዱስ ወደ አንተ ቀርባለሁ። በዚህ ቀን መንፈሴን ለአንተ አፈሳለሁ፣ ልቤን ለአንተ አፈሳለሁ። ሁለንተናዬን እንድትቆጣጠር አሁን ካለውበት ከየትኛውም ጥያቄ ከየትኛውም ቋጠሮ ነፃ እንድታወጣኝ እግዚአብሔር ሆይ ጸለያለሁ። አንተ የሕይወት የረኛ ነ። ሁል ጊዜ ታስፈልገኛለህ፣ ሁል ጊዜ ድምፅን እፈልጋለሁ። ጌታ ሆይ ይህንን ቀን ባርከው፣ መውጣቴን ባርከው፣ መግባቴን ባርከው፣ ስራዬን ባርከው። በምገባው በምወጣው ያንተ ጥበቃ ስለማይለየኝ አመሰግንሃለሁ። ጌታ ሆይ፣ መዝሙረኛው ዳዊት እኔን ለማዳን ፍጠን እንዳለ እግዚአብሔር ሆይ የተወሰደብኝን ምርኮ ለማዳን ፍጠን። አሁን ካለውበት ጥያቄ እኔን ለማዳን ፍጠን። አሁን ካለውበት በሽታ እኔን ለማዳን ፍጠን። አሁን ካለውበት ጥያቄ እኔን ለማዳን ፍጠን። ያላንተ ማንም የለኝም። እጅህን እፈልጋለሁ። እጅህን እፈልጋለሁ። የሚረዳ እጅህን እፈልጋለሁ። ባርኮት ያለበት እጅህን እፈልጋለሁ። ኃይል ያለበትን እጅህን እፈልጋለሁ። እግዚአብሔር ሆይ ቤቴ ባንተ ሕልውና ይድመቅ ባንተ መንፈስ ይሞላህ ባንተ መንፈስ ይሞላ። እግዚአብሔር ሆይ እጅህን እንድትዘረጋ ኃይልን እንድትለቅልኝ ይጸለያለሁ። ጌታ ሆይ በእኛ ህይወት ላይ ያለ፣ በልጆቼ ላይ፣ በስራዬ ላይ፣ በእንቅስቃሴ ላይ ያለ የትኛውም የጠላት ወጥመድ እንዲበጣጠስ አልፈ የሚሄድበትን ኃይል እንድትለቅልኝ ጸልያለሁ፣ እጸለያለሁ። አንተ ረዳቴነ፣ አንተ ኃይሌነ፣ አንተ መታምኛዬነ፣ እግዚአብሔር ሆይ ቀሪ ዘመናቶቼና ቀኖቼን በኃይል ስለምትባርካቸው ደግሞ አመሰግንሃለሁ። እኔ አላግሮ መርምም አመሰግንሃለሁ። ባልሆነው ነገር አላግሮ መርምም፣ በሄደው ነገር አላግሮ መርምም አንተ የሁል ጊዜ ምስጋና የነ ከሞት የታደግከኝ ከጨለማ የታደግከኝ አላልፍም ባልኳቸው መንገዶች ሁሉ ያሳለፍከኝ አንተነህ የረዳህኝ ያንተነ እግዚአብሔር ክንድህን አይቻለሁ። ያኔ በማላውቅበት ሰዓት በጨለማ እያለሁ ያንተነ ረዳትነት አይቻለሁ። አይሄድም፣ አይዘልቅም፣ አያልፍም በተባልኩበት ጊዜ፣ አትሄድም፣ አትዘልቅም፣ አታልፍም በተባልኩበት ጊዜ አንተ አሳልፈኝ፣ ይህንን ቀን አይቻለሁ። ስለዚህ አመሰግናለሁ። ስለዚህ ባርካለሁ። እባርካለሁ ነፍሴ ትባርካለች። እግዚአብሔር ሆይ ደግሞ ቀሪ ዘመናቶቼን ባርካቸው። እግዚአብሔር ሆይ ቀሪ ዘመናቶች ባንተ ሰላም ይሞላ፣ ባንተ በረከት ይሞላ፣ ባንተ ጤንነት ይሞላ። በጌታ በኢየሱስ ክርስቶስ መንገዶቼን ሁሉ አጽዳቸው። እግዚአብሔር ሆይ አንተን ይዤ እሰማራለሁ። በእምነት ሥራዬ ላይ ያንተ ሞገስ ይሁን፣ እንቅስቃሴ ላይ ያንተ ሞገስ ይሁን። ገዥነት በእኔ ላይ ይገለጥ ገዥነት በኔ ላይ ይገለጥ። የጨለማ ሐሳብና ፕሮግራሞች ሁሉ ይፍረሱ። እግዚአብሔር ጉልበት ከኔ ጋር ይገለጥ። እወጣለሁ፣ አንተ ከኔ ጋር ውጣ። አንተ ከፊቴ ቅደም። እገባለሁም፣ አንተ ከፊቴ ቅደም። እጁን ይዘህ ሎጥን ካለበት ጥፋት እንዳስመለጥከው የአንተ መልክተኞች፣ መላእክት ልከህ ሎጥ ከተማዋን ልትጠፋ ስትል እጁን ይዘህ እንዳፈጠንከው እግዚአብሔር ጥፋት ካለበት ሰፈር ጥፋት ካለበት ቦታ እጄን ይዘህ እንድታስመልጠኝ እጄን ይዘህ በፍጥነት እንድታወጣኝ ይጸለያለሁ። ለአንተ ሕይወቴን አሳልፌ እሰጣለሁ። ሥራዬን ለአንተ አሳልፌ እሰጣለሁ። ያለአንተ ምንም ነኝ ጌታ ሆይ። ስለዚህ በዚህ ቀን ሕልውና ሞገስ መንፈስ ይቆጣጠረኝ፣ ደግሞ ጉልበቱ ነኝ። ሌላ የክብር ቀን በሕይወቴ ላይ ጨመርልኝ። ሌላ የክብር መንፈስ በሕይወቴ ላይ አጎናጽፈው እግዚአብሔር ሆይ ሁል ጊዜ ባርካለሁ። የሁል ጊዜ ጌታ የሁል ጊዜ የልቤ ናፍቆት የልቤ ጌታ አንተ ነህ። የት ይደርሳል የት ትደርሳለች ያሉ ሰዎች እግዚአብሔር ሆይ እያዩ አንተ የተስፋ ቃልህን ስለምትፈጽም ፈጽመ አመሰግናለሁ። አልጠራጠርም፣ እጠብቀሃለሁ። መንፈስ ቅዱስ አንተን መጠበቅ ብዙ ትርፋለሁና ጌታ ሆይ ስለምትረዳኝ ደግሞ አመሰግናለሁ። አንተ የታመንክነ የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ፣ ያዕቆብን አብርሃምን ይስሐቅን የረዳ እኔንም ትረዳኛል። ብዙዎችን ከጨለማ የታደግ እኔንም ትታደገኛል። አሁን ካለሁበት ጥያቄ ሙሉ በሙሉ ወጥቼ እመሰክራለሁ። ደግሞም ጌታ ሆይ ሁል ጊዜ አንተ የህይወቴ ጌታ ነህ። ከፍ በልልኝ፣ እወድሃለሁ። ቀሪ ዘመናቶቼን ተቆጣጠር። ሌሊቶቼን፣ ምሽቶቼን ለአንተ አሳልፌ እሰጣለሁ። ስለምትወደኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።